ይናንቺን እንነጋገራችን አይ ባይዘዌ ምን መሰለሽ፣ ከማሚ ጋር እኮ ተገናኝተናል ምንም እኮ ችግር የለውም ነበር እዚህ መምጣቴ ነው እና ከዛም ባለፈ ደሞ ማለት ነው እኔ ነኝ መኪና መጡ ነበር ፈርቼ በሹፌር ነበር ሩታለ እንድትመጣ ያደረኩት ማለት ነው እና አሁንም ቢሆን ኖርማል ነው። ስለዚህ ማሚን ብታይኝ ምንም አትልም። ምንም ሐኪም ቤትም ላይ አብረን ስለነበረን ማለት ነው እና ልጅ መግባት አልችልም እኮ አሁን የተኛው ስንት ቀን አንድ ስታይል ልንገር፣ አላስተኛኝም። ስለዚህ ምናምን ልተኛ ስን አሁን አስደንጋጭ ነገር ሩታ አብርሽን አልስምም ብላ በግድ ሳሚ ተብላ ሳመች። ሩትዬ ይሄንን የመሰለ አበባ ይሄንን የመሰለ በግ ይዞልሽ መጥቶ እንዴት ታሳፍሬዋለሽ? እንዴት ሩትዬ፣ ምንስ ቢሆን እንዴ! እንኳን ደስ ያለ አብርሃም ይሄንን የመሰለ ፕሮግራም አድርጎልሽ አንቺ አልቀበልም ማለት ምን ማለት ነው? አይገርምም? ሌሎቹን ስማ እሱና እንዴ፣ ባልሽ እኮ ነው ትናንትና ነብሰ ጡር ሆነሽ እቅፍ ሲያደርግሽ የነበረ በሆስፒታል አብሮ ሲሰቃይ የነበረ ባልሽ እኮ ኖሩትዬ። ደ ቤተሰብዬ፣ እስኪ ፈረዱ ይህን ቪዲዮ አይታችሁ። ወይኔ አብርሃምዬ፣ እንደው ቁንጣ ልበስ እንዳልኩ አምሮ በአማቶች ቤትም በቁንጣ ገባ ሰይ። በጣም ነው የሚያምረው እና ቤተሰብዬ፣ ፕሮግራሙ ይህንን ይመስላል ላለው ላይክ፣ ሸር፣ ሰብስክራይብ እያረጋችሁ እውነት ትመነምናለች እንጂ አትበጠስም።